ቱሪዝም ለአንዲት ሀገር ሁለንተናዊ እድገት ያለው አስተዋጽኦ ከፍተኛ ነው። ሀገራችን ኢትዮጵያ በርካታ ሰው ሰራሽ የተፈጥሮ የቱሪስት መስህቦች ያሏት ሀገር ናት። ያሏትን ሰው ሰራሽና የተፈጥሮ ሀብቶች፣ የሚዳሰሱና የማይዳሰሱ ታሪካዊ ቅርሶች፣ እንዲሁም ትውፊቶች በአግባቡ ለመጠቀም በየጊዜው ፖሊሲዎችን በማሻሻል ላይ ትገኛለች። ቱሪዝም በጉልህ የሚጠቀሰው በኢኮኖሚ ልማት ውስጥ ባለው ሚና ቢሆንም ለማህበራዊ እድገት፣ ለትምህርትና ለስራ እድል ፈጠራም ከፍተኛ አስተዋጽኦ ያበረክታል። በአማራ ብሔራዊ ክልላዊ መንግስት በዋግምራ ብሔረሰብ አስተዳደርም በርካታ የሰው ሰራሽና የተፈጥሮ የቱሪዝም መዳረሻዎችና መስህቦች የሚገኙ ሲሆን በብሔረሰብ አስተዳደሩ ስር ከሚገኙ ወረዳዎች መካከል በሳህላ ሰየምት ወረዳ ሁለት ገዳማትና የተከዜ የሰው ሰራሽ ሀይቅ ተጠቃሽ ናቸው። በሳህላ ሰየምት ወረዳ ከሚገኙ ገዳማት መካከልም በቅርቡ በዋግምራ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል በብፁዕ ወቅዱስ አቡነ በርናባስ መልካም ፍቃድ የተመሰረተው የስለው ምስካየ ኅዙናን ቅዱስ መድኃኔ ዓለም አንድነት ገዳም አንዱ ነው። ይህ ገዳም በሳህላ ሰየምት ወረዳ በባሯ ቀበሌ በፈፋ ድልድይን ውስጥ ከተማ አቅራቢያ የሚገኝ ሲሆን ከወረዳው መሻ ከተማ እስከ ፈፋ ድልድይን ውስጥ ከተማ 38 ኪሎ ሜትር እንዲሁም ከፈፋ ድልድይ እስከ ገዳሙ በግምት 3 ኪሎ ሜትር ርቀት ላይ ይገኛል። የገዳሙ መመስረቱ ዋነኛ ምክንያት በአካባቢው የሚገኘው የሊቀ መላኩ የቅዱስ ገብርኤል ጸበል በመኖሩ እንደሆነ በዚህም ጸበል በርካታ ምእመናን ፈውስ እንዳገኙና እያገኙ እንደሚገኙ አሁን ላይ ደግሞ በገዳሙ ከስልሳ በላይ መነኮሳት እንዳሉ ይነገራል። ገዳሙ ከመመስረቱ በፊት አካባቢው ከሌሎች አካባቢዎች የተለየና የተለያዩ ተአምራር ሲታይበት በጸበሉም በርካታ ምእመናን ፈውስ እያገኙ እንደነበር አባቶች በአንደበታቸው እንዲህ ይገልጻሉ። መጣ ቀርጦ ድሮ አባቶቻችን በአባቶቻችን ቦታ ስናውቅ ገና ሻንዳ ዝም ብሎ ሳይባረክ ሻንዳ እየወረደ ቆይቶ በዛ ሻንዳ እንደ ምሳሌ እናዳነክዱ እየተጠመቁ ይህ ቦታ ጠበል ይሆናል እያሉ አባት ውስጥ ትላልቅ አባት ሲያወሩ እንዳሉትም እንዳሉት አልቀረም። ትክክለኛ ቃላቸውን ሰምጎ ጠበል ተባርኮ ስንት ፈውስ ስንት በሽተኛ ስንታ አንካሳ ጎባጣ ነበር፣ ስንት ተውሳይተን፣ በጣም የተደሰትንበት ሁኔታ አለ። ይሄ ጸበል ሁኖ ከመባረኩ በፊት ቀድሞ ተአምራትን እየሰራ የመጣ ነውና ይሄ ታዲያ ከዛ በኋላ ይሄ ስለው ስለው የተባለው አንዳንድ ደጋጎች አባቶች ሌሊት ላይ ሲነሱ ከዋክብት ፈሰው ይታዩ ነበረ። የጽንሃ ድምጽ ይሰማ ነበረ። የጠንሽታ ይሰታቸው ነበር። አብሮ ከተኙት አንዱ ሰምቶ፣ ግማሾቹ አልሰማንም ይሉ ነበረ። ስለዚህ አንዱ በተደጋጋሚ ያይ ነበር ይላል። ይሄኛው ከዚህ ከምዕራቡ መስቀለኛ ቦታ ዝች ተራራ ላይ ወርደው ለማየት ሌሊት ለማየት ለማሳየት ቼክ ለማድረግ ወርደው ይተኙ ነበር። ስለዚህ ስለውንያ ስለውንያ ጃውን ካልነበረ ስለው ስለውንያ ብቅ ብለን ካየን የሚታይ ነው ለማለት ነው ስለውንያ ማለት። ከዛ በኋላ ስለው ተብሎ ተጠራ እንጸበል በጸበል ቦታ ላይ ያው እንጸበል ይጸበል እና ያ ያስጠመቅነ ብዙ ህሙማን የተፈወሱበት ብዙ ተአምር የባሪ ተአምር የተሰራበት ቦታ ነው። ቦታው ይህ ቦታ ያው ከሆድ ውስጥ ያለ አጥንት እስከ ማውጣት ድረስ አራዊት ክንፍ ያላቸው እንደገና ተረግዞ አጥንት ሆኖ የወጣበት እንደምጓጉ ጭር ያለ እንደ ይዘለባብዳ ምንላለ ስስት እንደዛ ያለ ብዙ ተአምራት የወጣበት ነው። እንደገናም ከወጣ በኋላ ክንፍ አውጥቶ የሚበሩ ተሐዋሲያን ሁሉ እየበረሩ የወጡበት እና ብዙ ህሙማን የተፈወሱበት ነው። በአንድ ቀን ቢያንስ እስከ አርባ ሰው በአንድ ቀን እየገባበት እስከ ብዙ ህመምተኛ የተፈወሰበት ያው ስፍር ቁጥር የሌላቸው በዚህን ተብለው የማይቆጠሩ ህመምተኛ የተፈወሱበት ቦታ ነው። እንግዲህ ቦታ ይህ ጸበል ይህ ገደም ሲመሰረት ከመጀመሪያ ትሜታ ያመጣጡ ሰፋ ያለ ሲሆን በአባቶች በአባቶቻችን በትልቆቹ ሲነገር ሰፋ ያለ ታሪክ አለው። እኛም ቢሆን የምናውቀው በዚህ በጊዜው ያነሳ ነው ይዘን እንሄዳለ ማለትና፣ ከመጀመሪያው ጀምሮ ጸበልነቱ የጠረነት ማድረግ ሳያገኝ ገና ለአካባቢው ህብረተሰቦች ብዙ ፈውስና ይቅርታን እየሰጠ ያለ የነበረ ቦታ ነው። አሁን በዛ ወዲህ ደግሞ ይህን ገቢረ ተአምራት እየተመለከቱ ይህንን ቦታ ወደ ጸበልነት ማድረግ ሊደግ በማለት የጸበልነት ማድረጉን አግኝቶ በጸበል ብዙ በሽታዎችን እየፈወሰ በዚህ ዓለም ያሰናበታቸው ማለት ሐኪም እንኳን የማይፈውሳቸውን ኤች አይቪን አይነት በሽታዎች እያላቀቀ የሚገኝ ቦታ ነው። በዚህም የተፈወሱ ቁጥራቸው በጣም ሰፋ ይላል፣ ብዙ ነው። ዝርዝራን ጨርሳቸውም ከጸበሉ የሚገኘውን አገልግሎት መሰረት በማድረግ ወደ ገዳምነት እንዲያድግ በአካባቢ ነዋሪዎች የቀረበውን ጥያቄ የወረዳው ቤተ ክህነት ተቀብሎ በዋግ ኽምራ ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል በብፁዕ ወቅዱስ አቡነ በርናባስ መልካም ፍቃድ መመስረቱን የገዳሙ አባቶችና የወረዳው የቤተ ክህነት ስራ አስኪያጅ ይናገራሉ። ያው ከአባቶች ጋር በምንና ከህዝበ ክርስቲያን ጋር በመመካከር በመወያየት የቤተ ክርስቲያን እንዲተከል ተፈቀደልን፣ ተተከለ ይዞ ደግሞ አሁንም ያለ ነው እያገለገልን ቦታው ስሎ መድኃኔ ዓለም ይባላል። ስሎ የሚባል ነበር አሁን ግን እንደገና በአባቶች ተሰይሞ በአባታችን በአቡነ በርናባስ በብፁዕ አባታችን ተሰይሞ ምስካየ ኅዙናን ስሎ መድኃኔ ዓለም እየተባለ ይጠራል። ቦታው ማለት ነው እና እዛ ያው እዚህ ተከልዩ ብዙ አገልግሎት እየሰጠን ያለ መነኮሳቶች፣ ብዙ መነኮሳት አሉበት መናኛን ብዙ ይገኙበታል እና ይህ ጸበል እንደዚህ ከሆነ በኋላ ወደ ገዳምነት ማድረግ እንደገና ሀሳብነት ወደ ማድረግ ግን ጸበነቷ መጀመሪያው ጀምሮ ጸበል ስለነበረ አስቀድሞ ተሰበስበው የነበሩ ምእመናን፣ መናንያን፣ መነኮሳት ገና ገዳምነት ገዳሙን ሳይመሰረት ገዳም ሳይሆን በጸበል ምክንያት ብቻ ከስልሳ በላይ ቁጥር ነበራቸውና ወዲያውኑ ወደ ገዳምነት እንዲለወጥ እንዲገደም ከወረዳችን አርባ ሰባት አብያተ ክርስቲያናት የያዘ ወረዳ ነው። ያው እያስተዳደር ነው ያለ ነው። ከነሱ ያው ሁለት ገዳማት ነው የሚኖሩን ወረዳችን ውስጥ። ከነሱም አሁን በቅርብ ጊዜ የተመሰረተው አንዱ ምስካየ ኅዙናን ስለው ቅዱስ መድኃኔ ዓለም አንድነት ገዳም በባሯ ቀበሌ በድልድ ከተማ የሚገኝ ነው። ቤተ ክርስቲያን ለመትከል እንግዲህ ወረዳ ቤተ ክህነቱ የደብረ ሰበካ ጉባኤው የከባቢ ሕዝብ በጋራ ስንመክር ይሁን ታገኝ ቅዳሙ የተመሰረተው ያው ጥቅምት 27 2017 ነው፣ እና ያው የአንድ አመት አገልግሎት በራሱ ችሎ እየተስተዳደረ ያለበት ገዳም ነው ያለው። ይህን ወደ ገዳምነት እንዲያርግ ያደረጉት ብፁዕ አባታችን በብፅዕናቸው አቡነ በርናባስ የአገብራ ሊቀ ጳጳስ እና የቅዱስ ዮሴፍ ወደጻባል ናቸው። ገዳሙ በጥቅምት 27 2017 ዓ ም የተመሠረተ ሲሆን በ2018 ጥቅምት 27 ቀን አመታዊ ክብረ በዓሉ በድምቀት ተከብሮ ውሏል። የምንገኘው በዚሁ በገዳም ውስጥ ነው። አመታዊ የንግስ በዓሉን እያከበርን እንገኛለን። በጸበሉ በርካታ ቁጥር ያላቸው ህሙማን ፈውስ እያገኙና የአካባቢ ነዋሪዎችም ከገዳሙ በረከት ተሳታፊ ቢሆኑም ገዳሙ የራሱ የሆነ የተከለለና ሕጋዊ የይዞታ ማረጋገጫ ደብተር የሌለው መሆኑን ተከትሎ በጸበሉና በገዳሙ ዙሪያ ያለው ቦታ በግለሰቦች እጅ የተያዘ በመሆኑ የገዳሙና በገዳሙ የሚገኙ መናንያን መነኮሳት የቀጣ የጣፋንታ አደጋ ላይ መውደቁን አባቶች ያነሳሉ። ከዚህ በኋላ ያሳረን ይሁን ቦታ ይሁን የሚላቸው ጸበሉ ታችንም ይሁን ላዩንም ይሁን የሚጠቀመው ግላጻ ነው። እኛም የምንጠቀመ ጸበሏን ጸበሏን ብቻ ውሃዋን ነው። ሰው ላይ ወይም ሰው የምንጠቀመው ወይም የምናፈራው ፍሬ የለም። ያም እንኳን ሰው ምንም ምግብ ግድ ያስፈልገዋል። ስለዚህ እኛ የምንጠቀመው ነገር በአካባቢያችን የለም። የምንጠቀመው ምስራቅ ማለት አንድ መሬት ሀምሳ ሲዎች አንደኛ ቅዱስናውን ጊዜ በጸሎት እያጠር እንድንኖር እነዚህ ቦታዎች ቢከበሩ ውስጥ ላይ ያሉ ሰዎች ቢገለሉ እና ቦታው ቢሰዳለን፣ ሁለተኛ የኛም ቢሆን በላይ በታች ሚለሆን መሬቶች ብንጠቀማቸውና ገዳሙ ቢለማ። ችግሮቹ ምን ላይ ናቸው ቢባል ለቤተ ክርስቲያኑ እና ለጸበሉ ተብሎ ቤተ ክርስቲያን በላይ ጸበል በታ የመሀል ግለሰብ እየተጠቀሙበት ይህንንም ለማውጣት አደጋና ችግር የሆነ ብናጋጣሚ አጋጣሚ አለን። ይህ ሊሆን የቻለበት ምክንያት አዎ ትብብር ከወረዳም ጠይቀናል እንዲወጡልን እያለ ነው እያመለከትን ነው የምንገኘው። ግን በቃ ያው ሰዓቱ እና ጊዜው ገና ሆኖ ነው መሰል ሊወጡልን አልቻሉም። እና ያው ይወጡልን የሚል ነው እኛ ሀሳባችን ሐሳባችን ለጸበሉ በረከትና ረዴት ለሀገሩ ደህንነት እንዲደረግ። ግን የመጀመሪያ ደረጃ የምንፈልገው ፈልገው ጸበሉ እንዲከበር የእናንተም የሚመለከቱት አካላት በሙሉ ተገናኝተው ይሄ ጸበል ይሄ ብቻም አይደለም። ከዛ አውትሌቱ ጀምሮ ይሄ ያ ከላይ ከተራራው ጀምሮ ይሄ አውትሌቱ ካልተጠበቀ ምንም አይነት ጠቃሚ አይሆንም። እንደምታዩት አሁን ገፍታችሁ ብታዩት ግለሰቦች በቃ እንትን ሊናገሩ ዋናው ቦታው ጊዜው አሁን ይህ ታወቱ ራሱ ችሎ እንዲያድግና ለውጥ እንዲያመጣ ልክ በዘመናዊ እንዲሰራ ልክ እንደ ገብርኤል አድርገን እንድንሰራ የራሱ የሆነ መሬት ተሰጥቶ መሬቱ ካርታ ብላን ተነስቶ መሪ መዘጋጃ አጽድቆ ሕጋዊ የሆነ ደብተር ወጥቶ በራሱ መሬት እንዲያድግና በዘመናዊ እንዲሰራ ጥያቄያችን ነው። በገዳሙ የሚገኙት ከስልሳ በላይ መነኮሳት ገዳሙ የራሱ የሆነ የገቢ ማግኛ መንገድ የሌለው በመሆኑ ከተለያዩ ረጅ ግለሰቦችና ድርጅቶች ከሚያገኙት ድጋፍ በተጨማሪ በሽመናና በመስኖ ስራ የዕለት ጉርስ ብቻ እያገኙ ስለመሆናቸው የሚገልጹት አባቶች የንግስ በዓሉን ምክንያት በማድረግ የወረዳው ባህልና ቱሪዝም ጽሕፈት ቤትና ግብርና ተቋም ቋሚ የማንጎ ተክል ድጋፍ በማድረጋቸው አመስግነው በቀጣይ ገዳሙ የራሱ የሆነ መተዳደሪያ እንዲኖረው ለማስቻል የሚመለከተው አካል የገዳሙን የይዞታ ማረጋገጫ ከልሎ እንዲያረጋግጥ ጠይቀዋል። በልመና ጥሬ ነው ያለ ነው። ይህ መነኮሳት ያሉት መነኮሳቶች እህ መነኮሳት በርካታ ናቸው። እነሱም እየተለመነ ነው። አንዳንድ በጎ አድራጎች ምመና እየሰጡ በሚሰጡ በተለመነች ጥሬ እና በዛ ነው። በኮቸሮ ሳይቀር እስከ ባህር ዳር በመሄድ እስከ አዲስ አበባም ተሄዷል። በጎንደር እስከ ጎንደር ተሄዷል። በዛች የሚያወጣው የተመገቡ ልደት ምግባቸውን አንድ ውለው አንድ ማድ ለመብላት እኮ እየታጣ በዚህ ሁኔታ ነው ያለው። ብዙዎች አባቶች ብዙዎች እናቶች ያው ቦታው ለመግባት ብዙ ጉጉት አላቸው። ነገር ግን ያው እጥሮቱን በማሰብ የዚህን የገቢውን እጥሮት በማሰብና ትንያሉ ወደኋላ የሚሉ አሉ። እንደገና ያው በቃ በበጎ አድራጎች ድርጅቶች በባህር ዳር በተለይ ብዙ የሸመቃ ስራ እየተሰብተው የብረት ሸመቃ ስራ ስራ ተዘርግቷል። ገቢያ ያው እንደፈነጫጨረ ተዘርግቷል። ትንሽ የተወሰነች ቦታ እንዷ፣ በዛችም ደግሞ አታክልቶችና ያው ማንጎ የተለያዩ ሽንኩርትን በመዝራት ያው ማንጎ ገና አልደረሰም። ሽንኩርት ግን እየዘራ ያው በዛች ትንሽ ደግሞ እየሸጥን ለገቢያ የምናውለው አጋጣሚ አለ። አሁን ገዳሙ የሚጠቅሙ ምንም አይነት ገቢ ምናልባት የተወሰነች ትንሽ የተወሰነች ካብ መሬት አለ። በጣም ውስጥ ነገር አንድት እንድምትሆን እችንን መሬት አለምተናት ገደል ነበረች። አፈር ከውጭ የከማጅቦታን አለምተናት እሷን ጊዜያዊ ተክሎች ነበረ። አሁን ንግስ ባሉን አስመልክቶ 2018 ከሳህላ ወረዳ ቱሪዝና ግብርናዎች እንደዚሁ ማንጎ ችግኝ አምጥተው እሱን አሁን ቋሚ ተክል አንድ ሀያ ማንጎ ሳምንት ብቻ ፈትኛለን። ስለዚህም ያረጉልን ነገር ወደፊቱ ነገር ተስፋ። ስለዚህ ይህን ነገር ቢከበርልን ቢከልልና ቦታውን ብናለመ ቤተክርስቲያኑ ገና በጭቃ ነው። ምንም አይነት የለማ ነገር የለውም። አሁን ለንግስ በዓሉም እንኳን የምናቀርበው ነገር በጣም ውስን ነው። እኛ የምንመገበው አንዳንድ ባለጸጋዎች ኳቸሮች ነው፣ በሰጡን ያቸውን ኳቸሮ ብቻ የምንመላ። ስለዚህ ነገር ታስበው ቦታው ቢከለል በሰጡ እና ገዳሙን ቢከለል እንደ አካባቢ መንግሥት አስተዳደር እና እንደ አካባቢ ማህበረሰብ ራሳቸውን ችሎ የሚተዳደሩበት ይህን የሚዛቸው ተስተዳድሩ የሚል ድጋፍ ግን አላገኘንም። በጣም የተጎዱ ናቸው። በጣም ተጎድተዋል። ራሳቸው ተፍጨርጭረው በእንስሳት እርባታ መሬት ተከራይቶ በማረስ በተለያዩ ነገሮች በቃ በምንጽፋቸው ደብዳቤዎች በቃ ራሳቸውን በቃ ተስፋ የሚያደርጉ የከተማ ሰዎች፣ ባለሀብቶች፣ ማህበረ ቅዱሳን፣ እነዚህ ሰንበት ትምህርት ቤት ወጣቶች እየተደራጁ የሚያግዙበት ነገር አለ። የሳህላ ሰየምት ወረዳ ቤተ ክህነት ስራ አስኪያጅ መጋቤ ስርዓት ቀሲስ ኃይለ ሚካኤል ገብሩ የገዳሙን የይዞታ ማረጋገጫ ችግር ለመፍታት ከሚመለከታቸው የመንግስት አካላት ጋር እየተነጋገሩ መሆናቸውንና ተስፋ እንደተሰጣቸው ገልጸው ችግሩ እስከሚፈታ ጥረታቸውን አጠናክረው እንደሚቀጥሉ ተናግረዋል። እዛ ፀበል ቦታው ላይ ያለ በራስጌ ላይ ያለ መሬት አለ፣ በታች አትክልት የተተከለ እነዚህ ግለሰቦቹን አስለክታችሁ ለህዝብ ልማት ቢውል እነዚህ መነኮሳት ስብስባቸው ከአንድ በላይ የሆነ ሁሉ የህዝብ ስብስብ ነው እና ግለሰቦች ያለምንም ይዞታ ካርታ አልባ ከዛው ከሚጠቀሙ እነሱም በሌላ ተጠቃሚነት ስቷቸው ይህን ደግሞ ገዳም ራሱ ምንጭ ሚስተዳደርበት እድል እንዲፈጠር ብለን ለመንግስትም ጩኸናል፣ አቅርበናል። አስተዳደር ምክር ቤቱ ለአካባቢ ጥበቃ በተለይ ለሚመለከተው አድርሰናል። አካባቢ ጥበቃ ደብዳቤ በመስፋለን ቀበሌን የሚያየው ለቀበሌ ዲያይ ለመሬት አስተዳደር ለቀበሌ መስፋለን ብሎ ተጽፎማል። እንግዲህ ክትትል እያደረግልናል ተስፋ ነው የሰጡ፣ ይሰጣቸዋል ወደ ገዳሙ ወደ መነኮሳቱ አገልግሎት ይገባል የሚል ተስፋ ስለሰጡ እንዲሁ በሰፊ በምክር ቤት ሁሉ ማንሳት አልቻል ገና። ምክንያቱም ስራ እየተሰራ ነው ማለት ያለበት ቅደም ተከተሉ እያለቀ ይሆናል በሚል ተስፋ በመያዝ እስከዚህ ነው ነው ያለ ነው። ያው ያልቃል፣ ወደ እነሱ ይገባል የሚል ተስፋ አለ። ይሄም አይሆንም ከተገኙ ትክል ወደ ምክር ቤቱ ሁሉ ሀሳብ ተነስቶ ውሳኔ የሚያገኝበት ነገር እንዲቀጥል እናደርጋለን የሚል ነገር ነው ያለ ነው። ለቀጣይ ግን ሰፊ ስራ ይጠብቃል። በዚህ ብቻ የሚበቃ አደለም። መንግስት ጋር ተቀናጅተን መንግስትን እያማከርን ሰፊ ቤተክርስቲያኖቱን በሚመለከት ጉዳይ ሁሉ ወደ ኛ ተቋም ያመጣሉ። የእኛ ተቋም ደግሞ በአንድነት ጨምቆ ትክልል መንግስትን የመጠየቅ ኃላፊነት አለበትና ጠቅላላ በወረዳ ልክ የሚሰሩ ብዛዎች ስራዎች ያሉ እና በዚህ ልክ ለመስራት ያሰቡ በወረዳው የሚገኙ የቱሪዝም መዳረሻ ቦታዎችን ከማጠናከር አኳያ የሳህላ ሰየምት ወረዳ ባህልና ቱሪዝም ጽሕፈት ቤት ያለበትን ቁመና አስመልክተው ማብራሪያ የሰጡት የጽሕፈት ቤቱ ኃላፊ ወይዘሮ ሙሉ እንዳወቀ በወረዳው ሶስት የቱሪዝም መዳረሻ ቦታዎች እንደሚገኙና በስለው ምስካየ ኅዙናን ገዳም ያለውን የቦታ ችግር እንዲፈታ ከሚመለከታቸው ተቋማት ጋር እየሰሩ መሆናቸውን አንስተዋል። መንግስታችን ከሀያ አምስት ዓመት ውቅድ በመነሳት ቱሪዝም ማጠናከር በኢኮኖሚ ማህበረሰቡ ማበልጸግ የቱሪዝም መዳረሻ ቦታዎችን እያጠናከረ አካባቢያችን ማበልፀግ አለብን ብሎ ካቀደው ሀያ አምስት አመት ውቅድ በመነሳት እንደ ወረዳ ሶስት የቱሪዝም መዳረሻ ቦታዎች ይገኛሉ። ከእነዚህ ውስጥ አንደኛው ሰፋ ኪዳነ ምህረት አንድነት ገዳም ሁለተኛው ተክሉ በሱፍ እና ሶስተኛው ስለው ምስካየ ኅዙናን መድኃኔ ዓለም አንድነት ገዳም ነው። ይሄ ገዳም ከተመሰረተ አንድ አመት የሞላውና ጥቅምት 27 አመታዊ ክብረ በዓል የተከበረ ገዳም ነው። ይሄ ገዳም ከስልሳ በላይ መነኮሳት የሚገኙበት የሚገኙበትና በብዙ ስራዎች እየሰሩ ራሳቸውን እያስተዳደሩ የሚገኙበት መንገድ ይገኛል። ሽመናን መሰረት በማድረግ ኢኮኖሚያቸውን ለማሳደግ ከተለያዩ ድጋፍ በተገኘ ሽመና ስራዎችን እያከናወኑ ይገኛሉ። በሁለተኛ በመስኖ በተለያዩ ቋሚ ባልሆኑ ተክሎች ላይ እራሳቸውን እያስተዳደሩ የሚገኙበት መንገድ ነው ያለው። ይሄ ገዳም ገዳም ሆኖ እንዲቀጥል የራሱ የዞታ ማረጋገጫ ሊኖሩ ይገባል። ይሄን ለማድረግ አንደኛ ከማህበረሰቡ ምን ይጠበቃል የሚለው ማህበረሰቡ ከዛ ከይዞታ ካርታ ውጭ የሆኑ አካላት በሕገወጥ እንዳያርሱ ሁሉም ኃላፊነት ተሰምቶት የዚህን የይዞታ ማረጋገጫ ቦታቸውን እንዳይደርሱበት እና የራሳቸውን በመጠበቅ የተሻለ ግብ እንዲያገኙ ማድረግ ነው የሚጠበቀው። የይዞታ ማረጋገጫ እንዲሰጣቸው ከማድረግ አኳያ መሬት ጽሕፈት ቤት ጋር በመነጋገር ይህ ገዳም ከስልሳ በላይ መለኮሳት ያለበት ገዳም ነው። እሱ ብቻ አይደለም፣ በቀጣይ ከዛ በላይ የተሻለ መለኮሳት ይጨምራል፣ ቁጥሩ ይጨምራል ብለን ስለምናስብ ይሄን ቦታ ካርታውን እና ይዞታውን ይዞ በብዙ ነገር ስራዎች እየሰራ ራሱን ማስተዳደር በኢኮኖሚ ያሳደግና ማህበረሰቡን በስነ ልቦናም በህዝብና አንድነትን መንፈሳዊነትን ለማጠናከር ይሄን ገዳም ገዳም አድርጎ ለማስቀጠል ይዞታ ማረጋገጫ በመያዝ ይዞ ታመረጋገጫውን ከተቋማት ከተነጋግረን የምንሰራው ስራ ያለ ሆኖ፣ ይሄ ገዳም ግን ገዳም ሆኖ እንዲቀጥል ስናስብ ቋሚ ተክሎችን በመስጠት እንስሳት ጋር ንብ፣ የንብ ቆፎ ሊሆን ይችላል እነዚህም በመስጠት ኤንጂዎችን ይደግፏቸው ድጋፎች ካሉ ይህ ገዳም ገዳም ሆኖ እንዲቀጥል ሁሉም ማህበረሰብ፣ ሁሉም ተቋም አካላት ርብርብ በማድረግ ይህን ገዳም በማስቀጠል የተሻለ ገዳም ሆኖ አንደኛ የቱሪዝም መዳረሻ ቦታ ሆኖ ቱሪስቶች እየመጡ የሚጎበኙበት ለማህበረሰቡ ኢኮኖሚ ኢኮኖሚ ማጠናከር ማህበረሰቡ ኢኮኖሚ እንዲኖረው ኢኮኖሚ እንዲጠናከር የሚደረገው የቱሪስት መስህብ ቦታ ከሆነ በተለያዩ ሁኔታዎች ማህበረሰቡን ገዳሙን ይገለገሉ የሚመጡ አካላት ለማህበረሰቡ ኢኮኖሚያቸውን እንዲያድግ በአልጋ ቤት ሊሆን ይችላል። በምግብ ሊሆን ይችላል። በተለያዩ ሁኔታዎች ማህበረሰቡ ኢኮኖሚ የሚያድግበት መንገድ ስለሚኖር ይሄን ደግሞ ማህበረሰቡ ተረግቶ የተሻለ ገዳም እንዲሆን በሚያስፈልገው መልኩ ትብብር በማድረግ ከዛ ገዳም ርቆ ገዳሙን መንከባከብ ገዳሙ የሚያስፈልገውን እንደ ሕዝብ በመስጠት ሕዝቡ ማህበረሰቡ ተነቃልቆ ስራ እንዲሰራ የሚል ሀሳብ አለ። እንደ ባህልና ቱሪዝምም በቀጣይ የተሻሉ ቱሪዝም መዳረሻ ቦታዎች እንዲሆኑ ገዳማቶች ጋር በመቀናጀት ተግባራትን መፈጸም፣ ችግሮች ምንድናቸው? ችግሮችን በመውሰድ ደግሞ ከሚመለከታቸው ተቋማት ጋር በመቀናጀት ተግባሩን በመፍታት የተሻለ ገዳም፣ በኢኮኖሚ የተሻለ ገዳም ሆኖ እንዲቀጥል ባህልና ቱሪዝም አበክሮ ሊሰራ ይገባል። የስለው ምስካየ ኅዙናን ገዳም አመሰራረት፣ አሁናዊ ሁኔታና የቀጣይ ጣፋንታ አስመልክተን አዘጋጅተን ያቀረብንላችሁ ፕሮግራም ይህን ይመስላል። በትረካውን የዘውድ ደረጀ በካሜራና በቅንብሩ መኳንት ካሰው፣ አብረናችሁ ነበርን። ቸር ሰንብቱ።